የአራት መቶ ሺህ ወርቅ ለሩታ ተገዝቷል። እንኳን ደስ አለሽ ሩታ፣ ይገባሻል። ጋይስ እንኳን ደሳላችሁ የሰው ደስታ የሚያስደስታችሁ፣ ሩታዬ ይገባሻል ብሎ እንግዲ አብረሽ ግን ነው ምን ነው እንዲ አታራርቅም፣ እንዴት ትንሽ በነጋታቁ ወርቅ የአራት መቶ ሀያ ሺ ብር ወይ ይኔ ሲያምር ጋይስ። ማርያም በጣም ነው የሚያምሩ። በመስቀል ነው ምናምን የእጁን ብዙም አልወድም ባይነገራችሁ፣ በተለይ እንደዚህ አይነቱን አልወድም። ግን የምን ልበላችሁ ያንገቱን በጣም ነው ወደድኩት። ሰላም ውድ ቤተሰቦቼ እንዴት ናችሁ? ማሮቼ ወዶቼ፣ ላይክ ላይክ ላይክ ላይክ። ደስ ያላችሁ እንኳን ደስ አላችሁ። የሰው ደስታ የሚያስደስታችሁ ብቻ ማለት ነው እና በላይክ አሳዩ። ማሪስ ነው ደስ እንዳላችሁ አሳውቅ እና ዛሬ እንግዲህ አብርሽ ማለት ነው ሰበር ዜና ይዞ የሚጠው ክውን አልኩት፣ ወርቅ የአራት መቶ ሺ የስንት ዓመት ነው ጋይዝ? በአረብ ሀገር ማይ ጋድ በጣም ደስ ይላል። ማርያም በጣም ነው ደስ አለኝ። አይም ሶ ሀፒ ፎር ሩታ ፎር አብረሽ። እንግሊዝኛ ምንጭመር እንጂ ጋይዝ ምን ችግር አለሁ። እና በጣም ነው ደስ አለኝ ውዶቼ። እውነት ለመናገር በጣም ብዙ ሰው ይመኝ ነበረ ለሩታ ወርቅ። ያው እኛን እንመኛለን እንግዲህ፣ የሚያሳካ አብረሽ ነው እና ደግሞ ብዙ ደስ ያለው ነገር አለና ብዙ ቢዝነስ ወደፊት እዥ ይመጣለሁ ብሏል ማለት ነው። ፈጣሪ ያርግልኝ። እውነት በጣም ትልቅ ክብር አለኝ ለአብረሽ። ያው ስናጠፋ እንደምናገረው ሁሉ ዛሬ ደግሞ እንደዘነ ስራ ሲሰራ በጣም ሰውም ይደሰታል። ተመልካችን በአንተ ይኮራል፣ በአንተ ይደሰታል። የእውነት ትልቅ ነገር ነው ያደረከ ብዬ አስባለሁኝ። ለምን ሰው በዚህ ልክ ሰላም ማዋቅቅ ነው ብዙ ጊዜ ስለሚወዱ ነው። በእርግጥ የሚቆጡክ ይሄን እንድትራንዳ እንፈልጋለን ማለት ነው። ዛሬ ግን ደስ የሚል ለሩታ እንግዲህ ወርቅ ሰብራይዝ አድርጓታል ማለት ነው። በጣም ነው ደሳለኝ የእውነት በጣም ማለት ነው። በጣም የእውነት ነው ምላችሁ በጣም ነው ደሳለኝ። ይገባታል። ለፍታለች፣ ጥራለች። ብቻውን ያመጣው ነገር የለም በነገራችን ላይ ብቻውን ሰርቶ አይደለም ይሄ ነው ያገኘውና ለማንኛውም እንግዲህ አብረሽዬ ማለት ነው ስጦታ ግን ብር አይናገርም። ይሄኔ ወንድም ማለት ነው ስቀጥል ደግሞ በጣም የተናገረው ነገር ትንሽ ቅር ያለኝ ምን እንደው ታውቃላችሁ በዚህ እንኳን ወደዋ ከተባባልኝ ያለ ነበረና ይሄ ደግሞ ትክክል ነው ብዬ አላስብም። አንድን ሰው በብር መግዛት አንችልም። ወይም ደግሞ ስጦታ ስለሰጠቅ ብቻ አይደለም ፍቅር ማላችሁ አለ። የታወቀ ነው። ፍቅር ካለ ግን በፍቅር ነው እንጂ በዚህ ብዙ ሰው ይታዘባል፣ ብዙ ሰው ልናገሪት ይችላል ብዬ ስላስብኩ ነው ወንድሜ። በዚህ ደግሞ አብረሽ በስጦታ አስቡ ነገ እንደሚባል አውቃለሁ ጌታን። ለዛ ነው እኔ ቅድማ ስለማቅ ነው የኛ ያበሻ ነገር ማለት ነው። ኤንዌይስ፣ ብዙ ነገር ማውራት አልፈልግም። እኔ በጣም ደስ ብሎኛል። ሩታዬ ስል ደስ ስላለሽ በጣም ደስ ብሎኛል። ትላንትናና ዛሬ የእውነት ፈገግታው ራሱ ተመልሷል፣ ፊቷ ተመልሷል። በጣም ደስ ስላል እንደዚህ ነው የምንፈልገው። አንድ ሆናችሁ የድሮ ፍቅራችሁን የድሮ ደህና ቪዲዮ የምትሰሩ ተስፋ አደርጋለሁኝ። ሩታዬ እንግዲህ በጣም ነው ደስ አላት። የእውነት ደስ አላላችሁም እናንተ ስቲ በኮሜንት ታሳውቁ። ደስ አላላችሁም? እኔ ደስ ብሎኛል። እኔ ሰው ደስታ ስለሚያስደስተኝውን አላውቅም ደስ ብሎኛል። እንግዲህ ትናንትና ብዙ ሰው መኪና ውሸት ነው አላችሁ። ዛሬ ደግሞ ወርቅ ስት ጊዜ ምን ልትሉ ነው? ወርቅም ደግሞ ለማስታወቃ ነው ልትሉ ነው ትላ እሺ፣ ወርቅ ምንድን ነው መኪናው ከጋር ምንድን ነው? ኧረ በማርያም መኪና ተከራይቶ ነው ተብሏል። ወርቅ ሲከራያል፣ ወርቅም ጋር ሲከራያል። እንደ ወርቅም ኤን ዌይስ ዛሬ ደስታ ነው። የሩታ ደስታ ደስ ስላለኝ ነው የቪዲዮ ምሰራላችሁ። ደስ ብሎኛል፣ ማርያምን የምሬን ነው። አስቡ፣ ትላንትና መኪና ስጦታ የስንት ሚሊዮን ብር ስጦታ ሰጥቶ ዛሬ ደግሞ የ420 ሺ ጀግና ነህ። ስልክ እኮ አለ ምክንያት አይደለም። ስታጠፋ እነገራለሁ። ደህና ነገር ስትሰራ ደግሞ አብርሽ የጀግና ነህ፣ የወንዶች ጀግና። ከአንተ ብዙ ነገር እንደሚማሩ ተስፋ አደርጋለሁ። በተለይ ወንዶች በተለይ ወንዶች ለጥቅም ሴት የሚፈልጉት ለብር ሴት የሚፈልጉት አሉ። አንተ ደግሞ ይሄ ለራስህ ሳታረግ ለምስትህ ለባለ ለባለቤት ስታደረግ ደግሞ በጣም ደስ ይላል። የእውነት ብዙ ወጣቶች እንደሚማሩ ተስፋ አደርጋለሁ ማለት ነው። ፍቅር ያሸንፋል። አይኖ ይታወቃል። ሩተም ትወዳሃለች፣ አንተም ትወዳታለህ። ነገ እንደምትታረቁ እናቃለን። ሩተም አውቃ ነው፣ ተመልካች ፈርታ ነው። ትወዳለች። አብረሽ ያ ትሳሳት፣ ተመልካች ፈርታ ነው በተናገረችው፣ ያው ፈርታ ነው እና ተረዳት ማለት ነው። ኤን ዌይስ በጣም ነው ደስ አለኝ። በጣም ማለት እልልልልል! በመጨረሻ ወርቅ ተገዛ። ጋይስ ደስ አላላችሁ? እኔ በጣም ደሳለኝ ጋይስ። በጣም ከምላችሁ ማርያምን የምሬ ነው። እኔ ቀለድኩ አይደለም። ልጫወት እችላለሁ፣ ግን ቁም ነገርም አውራለሁ እኮ ጋይስ፣ አትናቁኝ እንጂ ላይክ አርጉ ብቻ። እና በጣም ነው ደስ አለኝ። ሁላችሁም ደስ እንዳላችሁ ተስፋ አደርጋለሁ። የሰው ደስታ የሚያስደስታችሁ ደስ እንዳላችሁ ሙሉ እምነት አለኝ። እኔ ደስ ስላለኝ ነው ቪዲዮ የምሰራ። ደስ ባልለኝ ቪዲዮ አልሰራም። ባይዘዊ ማለት ነው ያስገባችሁ ባይመቸኝ እና ስለተመቸኝ ነው ማለት ነው። እናንተ ደግሞ የተመቻችሁ ካላችሁ ቪዲዮ ላይክ አርጉ ማለት ነው። ወርቅ ይገባሻል። እኔ ወርቅ ማለት ነው እንዲህ ለፋሽበት ይኮኑ ሁለት አመት የተሰደብሽበት አሁንም ደግማ አለው ቤተሰብሽ የተሰደብበት ቤተሰብሽ የተዘገዘቀበት አባትና እናትሽ እህትሽ ሳትቀራ ማለት ነው እና ለማንኛውም እኔ ደስ ብሎኛል ማርያምን መቶ ፐርሰንት እርግጠኛ ነኝ ተመልሶ አብሮ እንደሚኖሩ ማለት ነው። ያ የታወቀ ነው እና ደስ ብሎኛል። ጋይስዎችን ውዶች ላይክ አርጉ፣ ወዳቸዋለሁ በሌላ ቪዲዮ እስከምና